ዛሬ የባይቤት ቨርቹዋል ማስተር ካርድን በስልካችሁ ብቻ እንዴት በነፃ እንደምታወጡ ደረጃ በደረጃ ያሳያችኋለሁ። ከመጀመሪያው ሰከንድ እስከ መጨረሻው ስቴፕ ከእኔ ጋር ቆዩ፣ ምክንያቱም አንድ ስቴፕ ከዘለላችሁ ካርዳችሁን ላይሰጣችሁ ይችላል። ሰላም፣ እንዴት ናችሁ? ሚፍታህ ነኝ ከኤምጂ ቲፕስ። ዛሬ ብዙ ሰው ከባድ አድርጎ የሚያየውን አለም አቀፍ ክፍያ የምንፈፅምበትን የባይቢት ቨርቹዋል ማስተር ካርድን በነጻ ልሰጣችሁ ነው። ከዛም ውስጥ አሊኤክስፕረስን ጨምሮ የሾፒንግ ዌብ ሴቶች ላይ ያለምንም ችግር ክፍያ ለመፈጸም ይጠቅማል። እናም ዛሬ ይህንን ካርድ በስልካችን አብረን እንወጣለን። እናም ዛሬ ይህንን ካርድ በስልካችን አብረን በነፃ እንወጣለን። እናም ይህንን ካርድ ለማውጣት የሚያስፈልገን አንድ ብቸኛ ነገር አለ። የፋይዳ መታወቂያ ወይም ፓስፖርት፣ ካለበለዚያ ደግሞ መንጃ ፈቃድ፣ ከእነዚህ ውስጥ አንዱ ብቻ ያስፈልገናል። ከዛም አፕሊኬሽኑ ከሌለን ከፕሌይ ስቶር ወይም ከአፕ ስቶር ባይ ቤት ብለን ሰርች በማድረግ መውረድ ይኖርብናል። እሺ ወደ አፕሊኬሽኑ እንግባ። እኔ አካውንት ከፍ ከፍቻለሁ እናንተ አካውንት ካልፈታችሁ ክፈቱ። ቪሪፋ የሚለው እንካለን ታች አሁንም ቪሪፋ እንለው እና ከዚህ ላይ ስልክ ቁጥር የሀገሩ ስልክ ቁጥር ነው። ኢትዮ ስትሉ ይመጣል ኢትዮ ሚሆነ እዛ እዚህ ላይ እኛ በአይዲ ካርድ ምን ሞላ እዚህ ላይ መንጃ ፍቃድ፣ እዚህ ላይ ደግሞ ፓስፖርት አለ። አዛ እኛ በአይዲ ኮንፊርም እንለዋለን። አሁንም እዚሁ ላይ ኮንፊርም እንልና የፋይዳ መታወቂያችን እናገባለን። አይዲን በዚህ መልኩ ካገባን በኋላ ጀርባውን ይልናል። ፍሮንትን ባኩን ደግሞ እናነሳለታለን። በዚህ መልኩ እዛ በኋላ እንሰጠዋለን። ትንሽ ቆይቶ የፌስ ደግሞ ይጠይቀናል። የፌሱን ደግሞ በዚህ መልኩ እናስገባዋለን። ፌስ ያቆያል ትንሽ። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ። እንዲሁም ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ያበረታቱን። አነዚያ ከጨረስነው በኋላ ወደዚህ ወደ መጀመሪያው ፔጅ እንመጣና የካርድ አይከኗን እንፈልገን የካርድ አይከኗን እንካለን እችን የካርድ አይከኗን ካርድ አይነ ከንከንከባ ሀይ ቀኖን ከነፍካን በኋላ አክቲቭ ካርድ የሚለውን እንከዋለን። ከዛም እዚህ ላይ ራሱ ዲቴክት አድርጎ ያስገባዋል ኢትዮጵያ የሚል ከዛ በኋላ እዚህ ላይ ኮንፊርም ብለን እዚህ ላይ ቬሪፋይ አድርገዋል። አሁን የቪዛ ካርድ ሊሰጡት ነው የማስተር ካርድ ልናል ኔክስት እንለዋለን። እዛ በኋላ ኔክስት እንለዋለን። ከዛም እዚህ ላይ የወር ካርድ የሆነ ሰቭሚት ሚት እናደርጋለን እዚህ ላይ እችን ነክተን እችን ነክተን ሰቭሚት እንላታለን። ከዛም ትንሽ ይጠብቁ ምናምን ይላል። እዛ በኋላ ኤክስፕሎር የሚለው እንነከዋለን። እዛ በኋላ ቪው ማይ ካርድ በቃ እዚህ መልኩ ያመጣልናል። ቪው ማይ ካርድ ነው ያው ካርዳችን አምጦታል። ካርዳችን ይሄ ይመስላል። ከዚህ ላይ የኔ ቪዛ ነው የሚለው በቪፒኤን ስለሰራሁት ነው። ያለ ቪፒኤን ከሰራችሁት እናንተ ደግሞ ማስተር ካርድ ብሎ እዛችን ላይ ያመጣታል ማለት ነው። ይህን ቪዲዮ ከወደዳችሁ ላይክ በማድረግ ሸር፣ እንዲሁም ሸር በማድረግ ያበረታቱን። ለቻናል አዲስ ከሆነ ደግሞ ሰብስክራይብ ያድርጉ። በቀጣይ ደግሞ ብር እንዴት እንደማስገባል የሚለውን ይሰራላችኋለሁ።